እግዚአብሔር ስሙ ይባረክ። እግዚአብሔር ያደረገልኝ ነገር የዛሬ 15 ቀን ነው እዚህ የመጣሁት። መጥቻ አላውቅም። ቀን ላይ አይኔ ይሄ ጉልጉል አለና እሄዳለሁ ጉልጉል ብሎ ማየት አቃተኝ። ተኝቼ ነው የዋልኩት። እራሱ የዛን ዕለት መንፈሱ ተመታ። አይኔ ዛሬ ደህና እያየልኝ ነው። እግዚአብሔር ስሙ ይባረግ። የዛሬ ሳምንት ደግሞ በርበሬ ወፍጮ ቤት እዥ ሄጄ ተቃጠለብኝ። ቅጥል ቅጥል በቃ ይሄንን እና የሚመስለው ቅጥል አለ እዛ። እያለቀስኩ ቤት ገባሁና ልብሴን አልቀየርኩም፣ እንደዛው ባስፈጨውበት ከመናኸሪያ ነው በእግሬ እዚህ የመጣሁት። በእግሬ ነው የመጣሁት። ስመጣ እሱም እዚህ ጋር መንፈሱ ዛሽ ጋር ነው የተቀመጥኩት። መንፈሱ ጮኸው ወጣ። እል ራሱ ሜላት በርበሬ ቀይ ሆኗል ብዬ ሳሳየው ቀይ ነው ከዛ ምስት መመስከር አለብኝ ብለን አብረን የመጣ ነው አሁን ራሱ